አበእባሽ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንደ ዛሬ ቪዲዮ ያሳቀኝ የለም። ግን ቡራ አጀቴን በላኝ፣ ሆነር ያኔ መሰለው ባልዲ ሞልታ ስደፋበት እንዴት እንደደነገጥኩ ቪዲዮዋቸውን እያየሁ ነበር። ከምሬን እምላችሁ ድንግጥ ነው ያልኩት። እየተኛ እኮ ነው አንተ ራዘ ራስንም አልጠበቅም፣ እንኳን ልጠብቀኛል አለች። ሀይሜ ስራሽን ይስጥሽ። የምር ነው ምላችሁ በጣም ደረገጥኩኝ፣ እያየው ማለት ነው። ውሃውን ይዛ እንደዛ ስትደፋበት በስብስ እኮ ነው ያለው። ራይ ስራሽን ይስጥሽ፣ ራይ ስራሽን። አልተቻለችም፣ ቅመማው እውነት ኃይለኛ ሆናለች ብሩኬ። ግን ትግስቱ እውነት ትግስቱ ትግስቱ ትግስቱ በጣም ጎበዝ ልጅ ነው። ላ የምር ነው ምላችሁ ያለማድነቅ አይቻልም። እንግዲህ ትላንት እንደሄደው አንቺ ቤት ከአንቺ ጋር መኖር አለብኝ አንቺ መጠበቅ አለብኝ ብሎ ቤቷ ድረስ ሄደዋል። እንግዲህ ወስኗል ብለን ነበር ትላንት። ዛሬም እንደ ወሰደ ቀጥሏል ማለት ነው። ቤቷ ተኝቶ አልጋ ላይ አልተኛም፣ ወንበር ላይ ተኛለው፣ መሬት ተኛለው ሲል ነበር እንዳለው መሬት ፍራሽ አንጥፎ ተኝቶ እንቅልፍ ሲተኛ ነው። እንግዲህ እንደዚህ ያደርጋለሁ፣ ይህም ወሰን አለብኝ እኔ ወስነው፣ ደግሞ ለራሴ ብዬ ነው ሰው ሌላ ሰውን እየጎዳ እኔን ለመጠበቅ ቤቴ ማምጣት ምናምን ብላለች በሀይሚ ሲጀምር፣ ያው ብሩኬ ለጨክና ሳይሆን ጭቅጭቅ ነው እንግዲህ የፍቅር ጭቅጭቅ ነው። መላቸው ያለው ይታረቁ ይታረቁ ይታረቁ የምትሉ እንግዲህ ኮሜንት አልጻፍኩም፣ ግን ኮሜንት ሳነብ ነበር። እና እውነት ደነገጥኩኝም አሳቀኝም ማለት ነው። ሀይሚ የስራሽን ይስጥሽ። እውነት ብሩኬ በጣም ነው የደነገጠው። የደነገጠው ከእንቅልፉ ላይ ኮነ ብድን ያስደረገችው። ራስንም አልጠበቅም እኔን የምጠብቀኝ አላለችም። ስራሽን ይስጥሽ። እውነት ማሳቅ ነው የሞትኩት፣ ግን አሳዘነኝ ብሩኬ የምር ነው ምላቸው አሳዘነኝ። እንዳለው ቤቷ ቆርጦ ሄደ ኮ እንዳለው። ከለስ ፍቅር እንደዚህ ነው። ወዳታል ከለስ። ልጁ ቤትሽ መኖር አለብኝ ያለ ተመላለሰባት። ምን ያርግታል? እንዴት አድርጎ አንጀቱ ይችላል? እንዴት አድርጎ አሳልፎ ይሰጣታል? ቀልደናው እንዴት ቀልጃለሽ እንዴ? ሀይሚ ምን ሆነሽ ነው? ሌላ ሰው ልጁ በአንቺ ምክንያት እኮ ነው፣ ልጁንም እየመታና እየጎዳ ያለው እንጂ እኮ በሌላ ሰው ምክንያት መሰለሽ እንዴ? በአንቺ ምክንያት ነው። ይህንም ማሰብና ማወቅ አለብሽ። አንቺ ቤት መጥቶ ነው ሲቀጥል። መጀመሪያ መጀመሪያ አንቺ ቤት ሲመጣ ለምን አስገባሹ? እንዴት መጥቶ አንቺ ቤት እንዴት አየሁ? መጀመሪያ ራሱ ማለት ነው። ይሄ ሁሉ ደግሞ በቀደም ተናግሬ ያለሁት ይሄ ሁሉ ጭቅጭቅ ያመጣው ደግሞ የራስሽ ስራ ነው። አንቺ ራስሽ ነሽ ፍቅረኛ ያለው ብለሽ በሰው ወሬ ሰምተሽ ፎቶ ምንምን ምንም ስታሳይ ስታመጪ ነው በንዴት አዋለ አንቺን። ከዛ በኋላ ነው ልጁን ቤት ድረስ ያስመጣሹ። ቤትሽ መጥቶ ነው እንግዲህ ብሩኬ ቤት ሲመጣ በሩን የከፈተላት ከዛ እያለ እያለ እየቀጠለ መጣ ማለት ነው። በአንቺ ምክንያት ነው። በአንቺ ምክንያት እሱ ህይወቱን ቢያጣ ምንም አይመስለውም፣ አንቺን ማጣት አይፈልግም ማለት ነው። እና ይሄንን ማሰብ አለብሽ ሀይሚዬ። ሀይሚዬ እኔን አንቺ እንጠብቃለሁ ብሎ ሰው ቤት መጥቶ ዝም ብሎ ከኔ ጋር ለመኖር ምናምን አለች እኮ ሌላ ሰውን እየጎዳ አለች። በአንቺ ምክንያት ነው። እንዴት ነው? ከአንቺ ጋር ነው የምኖረው ብሎ ቤት ይመጣል። ደፋር እኮ ነው፣ ደፋር ከኋላ ይመጣ አይነወጣሉ። እንዴት ቤት ይመጣል? ያውን ብሩኬ ያለሽ ሻንጣ ጎትቶ እንዴት ይመጣል አንቺ ጋር ያውም ብሩኬ እያለ ማለት ነው ብሩኬ ሄዶ እኔንም እኔን እንዲያረገው አንቺንም ይጎዳሻል ሊጎዳሽ ይችላል በምን አውቃለሁ በምን አምናለሁ አንቺን እንደማይጎዳሽ አለ እኮ ልጁ ራሱ ማለት ነው ማነሱ ራሱ ስሙ አይገባኝም ብሩኬ ጎዳት አልጎዳት እሱ ሲጀመር ሲቀጥል እሱ ምን አገባው እሱ በቀደም ነው የመጣ ብቅ ያለው አላቀው ልጁ ራሱ በሀይሜቻና ላይታችሁ ታውቃላችሁ እንዲ ያቻያቸው አላቅም በበኩሌ ማለት ነው እና ብሩኬ ወዳት አልጎዳት እሱ ሊያዝ እንዳት አይችልም ማለት ነው፣ ምንም ስላልሆነ ለሀይሚ ሲቀጥል፣ አንቺም ደግሞ ለሱ ምንም አይነት ቦታ የለኝም ብለሻል። እሱ ወዳት አለው እንዲ ነው ካለ አንቺ ምንም ነገር አይነት ስላልለሽ፣ ብሩኬ ደግሞ እንግዲህ የአንቺ ና የአንቺ ብቻ ነው። ለዚህ መቅናትም አለበት፣ አንቺ መጠበቅም አለበት፣ ለአንቺ ብሎ መጨነቅም መፍራትም አለበት። እንዴ ቤቴ ድረስ መጣ። ክብር አለው እኮ አልጋሽ ላይ አልወጣም አይደል? እንዴ አልጋሽ ላይ ወጥቶ አልተኛም፣ መሬት ነው ፍራሽ አንጥፎ የተኛው። ለዚህ ሌላ ሰውን እየ ጉዳይ ቤት ድረስ መጥቶ እንደዚህ እንደዚህ ማድረግ የለበትም ማለት የለብሽም። ብሩኬን ማለት ነው። እርግጠኛ ነኝ ያው ለቪዲዮ ብለሽ ነው እንጂ በደንብ አድርገሽ ከልብሽ እንዳልሆነ አውቃለሁ። ግን እንደዚህ ያን ነገር ሁለታችሁን ብታውና፣ እስቲ ጭቅጭቁን ብታቆሙ ይበቃል ብላችሁ ብትታረቁ ደስ ይለኛል። እኔ ማለት ነው በቃ ብላችሁ እየቀጠለ ነው እንግዲህ፣ የሄደው ያለው እየቀጠለ የዛሬው ይለያል። የምር ነው ምላችሁ እንዴት እንዳሳቀኝ ራሱ ይለያል። የዛሬው ማለት ነው ባልዲ ሙሉ አንጀትሽ ጨክኖ ሀይሚ፣ አንጀትሽ በብሩኬ ጨክኖ ባልዲ ሙሉ እንደዚህ በአናቱ ትደፊ ያለሽ፣ እኔ እንጃ እኔ እንጃ ሀይሚ፣ ሀይሚ፣ ሀይሚ ጨክኖ ሌላ ሰው መስሎች ሊሆን ይችላል እንጂ ብሩኬ ሆኖ ቢታይሽ እንደዚህ አታረጊም። እና በጣም ነው የደነገጠው ከእንቅልፉ ላይ ማለት ነው። በዚሁ አጋጣሚ ብትታረቁ ነው ደስ የሚለኝ። እኔ በቃ ብላችሁ ስተጭቅጭቁ ይብቃባችሁ ደስ ይላል። ሲቀጥል አንቺም በብሩኬ ጨክነሽ አይደለም ብሩኬን በአንቺ ጨክኖ አይደለም ለድራማ ለቪዲዮ ብሰሩ ራሱ ግን ቢቆም ጭቅጭቅ ደግሞ እየበዛ ሴት ሌላ ሌላ ሌላ ነገር ይፈጠራል። አሁንም በብሩኬ በኩል ሌላ ሴት ነገር ትመጣለች ወይ በእልክ ማለት ነው እና ብሩኬ ለአንቺ ብሎ ነው ቆርጧል